ሶስት እንደሆነ ግን እነዛም ሶስት መለኮታዊ አካል በአንድ አምላክነት ጸንቶ የሚኖሩ መሆኑን ክርስትና ከመጀመሪያውም ጀምሮ የሚያስተምር ከዛ ክርስትና ቀጥልና እግዚአብሔርና ሰውን መካከል ያለውን ነገር ያስረዳል። እንግዲህ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ካለ በኋላ በመጨረሻው ቀን ሰውን ነው የፈጠረው አለ። ሰውን በመልኩ ከፈጠረ በኋላ ሰው የእግዚአብሔርን ትእዛዝ በማፍረሱ ወደቀ። በመውደቁ ምክንያት ሞት ወደ ሰው ልጆች ሁሉ ገባ።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 ባይ ዘ ዌይ ይሄ በአውተንቲክ በሆኑ ሀዲሶችም መጨረሻ በትንሣኤ ቀን አይሁዶች ይጠሩና ይቀሰቀሱና ይላል ማንን ነበር ምታመልኩት ተብለው ሲጠየቁ ዑዘይር የሚባል የአላህ ልጅን ነበር የምናመልከው ይላሉ፣ ይላል። አ እንደው በታሪክ አሁን ኦሳማ ይህንን እንደ ጥያቄ ትይዝልኛለ፣ በታሪክ ለናሙና ለናሙና ከአይሁዶች መካከል ዑዘይር የሚባል የአላህ ልጅ አምላክ ነው ብለው ያመልኩ እንደነበር አንድ ለናሙና ማስረጃ ትሰጠናለ ብዬ ተስፋ አደርጋለሁ። ወደ ስላሴ ጽንሰ ሀሳብ ልምጣና በእስልምና ባይዘው አንድ አምላክ አለ ይባላል እንጂ አንድ አካል የሚባል ትምህርት በቁርአን ጭራሽ ታዩ የለም። አንድ አካል የሚባል ትምህርት በቁርአን የለም፣ ሊያመጡ አይችሉ። በአንጻሩ ግን አላህ ራሱ ከአንድ በላይ መሆኑ ማሳየት ይቻላል ማለት ነው። አንድ አካልነት በአካል ነው እያልኩ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 ሚስት ወይም ደግሞ መጫወቻን በፈለግን ኖሮ ከራሳችን ምን እናደርግ ነበር ይላል፣ እንይዘው ነበረ ይላል። ሱራ 21 17 ላይ መጫወቻን ወይም ደግሞ ሚስትን፣ ልጅን ልንይዝ በሻን ኖሮ ከእኛ ዘንድ በያዝነው ነበር ይላል። አሁን ከእኛ እያለ እየተናገረ ያለው አምላክ ነው ማለት ለምንድን ነው እኛ እያለ እየተናገረ ያለው? አው ሙስሊሙ ሚስ ኢንተርፕሪት ያደርጉታል። አይ ራሱን ለማክበር ፈልጎ ነው። እሺ እኔ ሲልስ ራሱን እያዋረደ ሲያዋርድ ነው እኔ የሚለው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 ኦኬ ቁርዓን ራሱ ሰው መስሎ ይመጣል። ማስረጃ ሱናን እብን ማጃ በደንብ አስተውሉ። ሱናን እብን ማጃ 3781 ላይ ምናልባት ማስረጃ መክፈት ያስፈልጋል። ኦፍኮርስ፣ ያስፈልጋል። ምናልባት ደቂቃ ለመጠቀብ ያክል ማስረጃ መክፈት ያስፈልጋል። ሱናን እብን ማጃ 3781 ላይ ምን ይላል? ቁርዓን ዊልካም ኦን ደ ዴይ ኦፍ ሪሰረክሽን፣ በቅያማ ቀን በትንሣኤ ቀን ይመጣል።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 ይአም ዋን ዛት ፕቲው አዌክ አትናይት ን ሜድትሮስቲ ድሩንግ ዘደይ ይላል በቀን እንድትጠሙ በሌሊት እንድትነቁ የማደርጋቸው የነበርኩት እኔ ነኝ ይላቸኋል ሙስሊሞችን። ማለት እንዲህ ፐርሰን ያለው ሁለተኛ አካል በቁርዓን ላይ እናገኛል። ሶስተኛ አካል ሩሃ አልቅዱስ የሚባላለ በቁርዓን ላይ ሩ አልቅዱስ ወደ መርየም የመጣ አካል ነው እና ጌታ ተብለው ተጠርቷልይህ ሩአልቅዱስ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

በተሰበሰቡበት ቦታ ማለት ነው። ዩ ዩዝ ቱ ወርሽፕ ይባላሉ ማንን ነበር ስታመልኩ የነበራችሁት ይባላሉ። ዘይዊል ሰይ እነሱም ምን ይላሉ፣ ዩዝ ቱ ወርሺፕ እዝራ ታያቸዋል። እዝራ ደታ ነው ፋላ አሉ። ይሄ በጣም ትልቅ ስህተትም ሀሰትም ነው። ስህተትም ሀሰትም ነው። ይሄ ቁርአንም ሐዲስም ላይ የተነገረ ነገር ነው ይሄ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 ወይም አስቀድሞው ካፊር ወይም ደግሞ የማያምኑ ተደርገው ተፈጥረዋል፣ ወይም ደግሞ የሚያምኑ ተደርገው የሚፈጠሩት። ማስረጃ ሱነን አቢዳውድ 4706 ላይ ምን ይላል? አይ ሄር መሴንጀር ኦፍ አላ ኤክስፕሌኒንግ ቨርስ ፎር ዩዝ ሂዝ ፓረንትስ ወር ፒፕልስ ኦፍ ፌት ሂ ዋዝ ክሬተድ ንፊራ ዘደይ ወን ሂ ዋዝ ክሬተድ ይላል አንድ አልከደር የሚባል ነብይ ያላቸው በሙስሊሞች እና የሆነ ህፃን ልጅ ገና በህፃንነቱ ገድሎታል እና ለምንድን ነው የገደለው ተብሎ መሐመድ ሲጠየቅ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 ቅዱስ ዮሐንስ ይቀጥላል። ህይወት ተገለጠ አይተንማል፣ እንመሰክርማለን። ያየነውን ህይወት ነው ምንመሰክረዋል። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ህይወት እናወራላቸዋለን በ የዘላለም ህይወት የነበረው ከአብ ዘንድ የነበረውን እሱ ጌታ ተገልጧል። ስለዚህ ስላየነው እንሰብካችኋለን እንመሰክራለና። ስለዚህ ስለዚህ ህይወት ሐዋርያቶቹ ሁሉም ህይወታቸውን አሳልፈው ሰጥቷል። ይህንን ያዩትን እውነት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 አይተን ሰምተን ዳሰን እንጂ በማይጨበጥ ተስፋ ተስፋችን ባይዘ ወይ ዘለዓለማዊ የሆነ አምላክ ስለሆነ ነው ዘለዓለማውያን እንሆናለን ብለን ተስፋ የምናደርገው። በሌሎች ቤተ እምነቶች ግን ብትመለከት ቁሳቁስ ናቸው። የዘለዓለም ተስፋ መጠጊያቸው፣ መመኪያዎቻቸው ሴቶች ናቸው፣ መብል ነው፣ መጠጥ ነው። እነዚህ ሁሉ ፍጡራ ናቸው። ፍጡር መመኪያ ከሆነ ዘለዓለማዊ ልትሆን አችልም። ምክንያቱም ፍጡር ራሱ ዘለዓለማዊ ስላልሆነ ማለት ነው።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 አረ ቅዱስ አባቶች ለእነርሱ ናቸውና ከእነርሱ ክርስቶስ በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረቀ አምላቅ ነው። አሜን። ያ ሐዋርያ ቅዱስ ጳውሎስ ነገረው። ቲቶ ምዕራፍ ሁለት ከቁጥር 14 ያለውን ተናግሬ ልጨርሱ። ምዕራፍ ሁለት ወደ መጨረሻ አካባቢ እንዲህ ይላል፣ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧልና